ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? ሰላም ናቸው። እኔ በጣም ደህና ነኝ። ዛሬ ይህንን የመሰለ በጣም የሚገርም በር በተደጋጋሚ እኔ ጋር በጣም ትዕዛዝ የበዛ ነው። ይህን በር ከነዋጋው ነግራችኋለሁ። ይህንን ለመስማት እስከ መጨረሻው ተከታተሉኝ። አብዱ አሊም ቤተሰብ ያላረጋችሁ ቤተሰብ እያረጋችሁ፣ ይህ በር በአይነቱ በጣም የተወደደና በጣም የተለየ በር ነው። ይህንን ወደ ወልዲያ ከተማ የሚላክ የአጥር በር በተደጋጋሚ እየሰራውላችሁ ነው። እያንዳንዱ ነገር ፍክትና ጥርት እንዳለ ነው። ተመልከቱት። ሙሉ በሙሉ በጣም የሚያምር ነው። ሰው በጣም የወደደው ነው። በጣም ትእዛዝ የበዛብኝ ነው። እንደምታዩት የብረት አይነት አለው። እያንዳንዱ ነገር ብረት ተመልከቱት። እኔ 80 በ40 በሚባል በመኪና ስፖንዳ ብረት ነው ሁልጊዜም እየነገርኳችሁ ያለሁት። እናንተ ግን ያንን ነገር እያያችሁት አይደለም። ብረት ምን ያህል እንደሆነ ምን ያህል ውፍረት ምን ያህል ስፋት እንዳለው እየተገነዘባችሁ አይደለም። እኔ ሰፊና በጣም የተለየ ነገር ነው። ራሴን እያካበርኩ ሳይሆን እኔ የሚወራ ሳይሆን የሚታይ ነገር ነው ያለኝ። ቤተሰባችሁ ልካችሁ፣ ማንኛውንም ሰው ልካችሁ ማየት የምትችሉት ነው። እያንዳንዱ የብረት ውፍረት አለው። እያንዳንዱ እኔ የምሰራቸው ስራዎች ምንድነው ራሴ ነኝ፣ አማና ስራ ናቸው። አብዛኛው ከሁሉም ከሳውዲ አገር፣ ከአውሮፓ፣ ከምንከም እየተደወል አማና ነው። ስለዚህ አንድም ኮሜንት ላይ ገብታችሁ ብታዩ ምንም ስንቀርንም የሚያወጣልኝ ሰው የለም። ቲክቶክ ላይ መታችሁ ምታዩ የቲክቶክ ቻናሌ በጣም ከፍተኛና በጣም ይታያል የሚባል ቪዲዮ ቢኖር የኔ ነው። አዳዲስ ነገር ቪዲዮ እኔ ጋለ ሁል ጊዜም ስለዚህ እኔ በስራ ነው ሁል ጊዜም እማሳምኖ የሰው ልጅ እግሩን ተመልከቱ። 80 በአርባ ቅድም ያሳዩዋችሁ ብረት ነው የተጠቀምኩለት የውሸት አይደለም። መታችሁ ማየትና መረዳት ትችላላችሁ። የሰው መግቢያ አለው። ይህ የውጭ በር 3 ሜትር ከ20 በ3 ሜትር የሆነ የአጥር በር ነው። በጣም በአይነቱ ለየትና ፍክት ያለ ነው። ስለዚህ በርካሽ ዋጋና በትንሽ ነገር ቤቶ ማስዋብ ይችላሉ። እያንዳንዱ ቦታ እኔ መላክ ይችላለሁ፣ አገር ሊገድበኝ አይችልም። በምትፈልጉበት ቦታ በምትፈልጉበት አገር እኔ ላደርስላችሁ ዝግጁ ነኝ እና እያንዳንዱ ነገር ተመልከቱት። እኔ ወሬ ማ ላበዛባችሁ፣ በተግባር ማየት ከቻላችሁ ማየት ነው። ከዛ ተገነጠለ ወይ እንደዚህ ነው እንደዚህ ነው የምትሉ ምንም አይኖርህም ማለት ነው። ስለዚህ በጣም ፍክትና በጣም ያማረ በር ነው ይህ ማለት ነው በጣም ትዛዝ በጣም ይሄ ነው ልላችሁ አልችልም። በጣም የበዛበት እንትን ነው። ያንዳንዱ የምታዩት ነገር የብረቱ ሚሊሞች የዚህ የላሜራው የታጠፈ የሚታጠፈው ራሱ ከአንድ ተኩል በላይ ነው። እናንተ ብረት መሆኑን ነው እያያችሁ ያለው። በ08 ይሰራ በ07 ከአንድ በታች ነው አብዛኛው እየሰሩላቸው ያሉት በባለ 40 በሚባል ነው። 40 በ40 በሚባል ብረት ነው የሚሰሩላችሁ። እኔ ጋር ግን እንደዛ የለም። 60 በ40 ነው ሙሉ በሙሉ ማለት 60 በ40 60 በ80 ነው ከግር እስከ መጨረሻው ድረስ ማለት ነው። መሀል ላይ የሰው መግቢያ አለ እንደምታዩት፣ የፍክትና በጣም ያማረ በር ነው እና አብዱ አሊ ከሚሴ ካላችሁ በማንኛውም ቦታ በማንኛውም ሀገር አደርስላችኋለሁ። እና ይህም በር ከኔ ጋር በ100 ሺህ ብር መውሰድ ይችላሉ። እያንዳንዱ ነገር አልቆ ማለት ነው። እንደዚህ ፍክትና ጥርት እንዳለ በ100 ሺህ ብር ልልቅላችሁ ሁልጊዜም ዝግጁ ነኝ። እና ቤተሰብ ያላረጋችሁ ቤተሰብ አድርጉ። አዳዲስ ቪዲዮ ይህ ፎቶም አለን። በዚህ መሰረት ስራ ለነምትሉኝ ከሆነ በዛ መሰረት እኔ ልሰራላችሁ ሁል ጊዜም ዝግጁ ነኝ። አብዱ አሊ ይለያል የምላችሁ በወሬ ሳይሆን በተግባር ነው። በጣም ስራ ስለሚበዛ ቢኑ ቶሎ ቶሎ ማለቅላችሁ ለዛው አዳዲስ ነገር ሲኖር ነው። ምክንያቱም አንዱ ዛሬ ያዘዘው ነገ አንዱ ስለሚያዘው ያን ነገር እንዳላሳለቻችሁ እያልኩኝ እንጂ ስራውን እየጠፋ ስራው ላይ ሁልጊዜም ቋሚ ሁልጊዜም ያለሁበት ሁኔታ ላይ ነኝ ነኝ ሁልጊዜም የምሰራው። ስለዚህ አብዱ አሊን ቤተሰብ አርጉ፣ ለዘማድ ለወዳጆቻችሁ ሼር አርጉና አሳዩዋቸው። የቲክቶክ አካውንቴን አስቀምጥላችኋለሁ፣ አስቀምጥላችሁ ላይ እዛ ላይ መታችሁ የኔን ስራዎች እንዴት ምን ያህል የተወዳጅነታቸው በኢትዮጵያ ላይ ምን ያህል ተወዳጅነታቸው እዛ ላይ ማየት ትችላላችሁ። ውዶች በ0923743544 መደወል ይችላሉ። እወዳችኋለሁ፣ አመሰግናለሁ